ብልጽግና ፓርቲ ለሶስት ቀናት ሲያካሂድ የቆየውን የስድስት ወራት የስራ አፈጻጸም ገምግሞ አጠናቋል። ጉባኤው በሶስት ቀን ውሎ ከተረጅነት አስተሳሰብ ለማላቀቅና የቤተሰብ ምግብ ዋስትናን ለማረጋገጥ ተግባራዊ የሆነውን መርሃ ግብር አስመልክቶ በቀረበ የሱፐርቪዥን ስራዎች ሪፖርት ላይ ተወያይቷል። የብልጽግና ፓርቲ ምክትል ፕሬዚዳንትና የዋና ጽሕፈት ቤት ኃላፊ አደም ፋራህ እንደገለጹት ከተረጅነት ለመላቀቅ የተጀመረውን ምርታማነት የማሳደግ ተግባር ተጠናክሮ ሊቀጥል ይገባል ብለዋል። ከተረጅነት በመላቀቅ የ የተሟላ አገራዊ ሉዓላዊነት ለማረጋገጥ የተጀመሩ ስራዎች የታሪክ እጥፋትን የሚያመጡ መሆናቸውንም አመላክተዋል። ከተረጅነትና ልመና በመላቀቅ የተሟላ ሀገራዊ ሉዓላዊነት እና ክብር ለማረጋገጥ የጀመርነው አጀንዳ የታሪክ እጥፋት የሚያመጣ እጅግ በጣም ወሳኝ አጀንዳ ነው። ስለዚህ በሱፐርቪዥኑ የሚያየነው ጉዳዩ አጀንዳ ሆነዋል። ህዝቡም ተቀብሎታል። ከፍጥነት አኳያ ሲታይ ይቀረናል ሚለው በደንብ ይሰመርበት። በብልጽግና ፓርቲ ዋና ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ የፖለቲካ ጉዳዮች ዳይሬክተር አቶ ብሩክ ጉዛው የንቅናቄ ስራው በሁሉም አካባቢዎች ያለውን የግንዛቤ የአመለካከትና የዝግጁነት ወጥነትን ማስተካከል እንደሚገባም ተናግረዋል። ይሄ ፕሮግራም ይሄን ንቅናቄ ከጀመርንበት ጊዜ ጀምሮ በህብረተሰቡ በመዋቅራችን በተጠቃሚዎች ዘንድ ከተረጂነት መውጣት አለብን የሚለው አጀንዳ ሆነዋል። ይሄ በጥቅሉ አሁን ስናነሳ አጀንዳ ሆነዋል። ይሄንን በደንብ ማስቀጠል አለብን የሚለው ነገር በደንብ ቢታይ፣ በአመራሩ ዘንድ የሚታዩ ችግሮችን የምንፈታ ከሆነ የተሻለ እንቅስቃሴ ውስጥ መግባት ይቻላል። በአመቱ መጨረሻ ላይ ጥሩ ነገር ማየት እንችላለን የሚለውን ነው። የግብርና ሚኒስትር ዶክተር ግርማ መንቴ በበኩላቸው ከተረጂነት ወደ ምርታማነት የመሸጋገር ሂደት ከሀሳብ ወደ ተግባር መሸጋገር መጀመሩን ተናግረዋል። አመራር አባላት ግብዓቶችን ለአርሶ አደሮች ተደራሽ ለማድረግ በትኩረት መስራት እንደሚጠበቅባቸውም ጠቁመዋል። ኢትዮጵያ ሁሉንም ወቅቶች የመጠቀም አቅሟ እየጨመረ ነው። ይሄ ከተረጅነት ወደ ምርታማነት መቀየር ከሚለው ጉዳይ ጋር አንዱ ወቅቶቻችን ኤፊሽንትሊ ከመጠቀም አንጻር ስለሆነ ይሄ ከወረዳ ወረዳ፣ ከዞን ዞን ሊለያይ ይችላል ግን ቆጥረን መምራት ስላለብን ነው። የኢትዮጵያ አደጋ ስጋት አመራር ኮሚሽን አምባሳደር ሽፈራው ተክለማርያም የመጠባበቂያ ያህል ክምችትን ማሳደግ ከሁሉም በላይ ልዩ ትኩረት ተሰጥቶ ተግባራዊ መደረግ እንዳለበት ጠቁመዋል። የአደጋ ስጋት ምላሽ ፈንድ ስርዓት ዘርግተን እንደተነሳው ከመንግስት ቋት ብቻ ሳይሆን እንደውም የመንግስት ቋትንም ጭምር ሪሊፍ የሚሰጥ አድርገን ከተለያዩ አማራጮች የምንሰበስብ በተለያዩ ክልሎች የሄድንበት ርቀት አለ፣ ግን ማጠናከርን የሚጠይቅ አለ። ቀድሞውንም ቢሆን ማህበረሰቡ ነው ይህንን ተሸክሞ የመጣው የመደጋገፍ ስርዓት የምንለው ማለት የከተማና መሰረተ ልማት ሚኒስተር ጫልቱ ሳኔ በከተማ ሴፍትኔት የታቀፉ ዜጎች ሰርተው ራሳቸው እንዲችሉ የቁጠባ ባህላቸው እንዲያድግ ስራዎች የተከናወኑ ናቸውም ብለዋል። የአርበን ፕሮደክቲቭ ሴፍትኔት ጥሩ ለውጥ እያመጣ ነው። በአሪያነት ሊጠቀሱ የሚችሉ ዜጎችን ለልመና ጎዳና ላይ ወጥተው የነበሩ እናቶች እንዲሁም ደግሞ ሌሎች ሰዎችም ዛሬ ላይ አሪያ የሆነው የስራ እድል ለሌሎች የመፍጠር ደረጃ ላይ የደረሱ ላይቭ ኤግዛምፕሎች መሬት ላይ አሉ በተለይ የቁጠባ ባህልን ከማሳደግ አኳያ የከተማ ግብርና ላይ እየታየ ያለውን የባህል ለውጥም ጭምር ያሳየ ያለው የዚህ ፕሮግራም የዚህ ፕሮግራም አካል ነው። የውይይቱ ተሳታፊዎች በሁሉም ክልሎች ከተረጅነት ለመላቀቅ የተጀመሩ ስራዎች ውጤታማ መሆናቸውን ጠቁመው የታለመውን አላማ ከግብ ለማድረስ ተጨማሪ እርብርብ እንደሚደረግም አብራርተዋል።